ሩሲያ አሜሪካንን አስጠነቀቀች። አሜሪካ በኢራንና በእስራኤል ግጭት ውስጥ እጇ እንዳትከት ብላለች። ስድስተኛ ቀኑን የያዘው የኢራንና የእስራኤል ግጭት ከፍተኛ ሰብአዊና ቁሳዊ ውድመት ማስከተሉን ቀጥሏል። ዓለምም ጎራ ለይቶ በግጭቱ ያለውን ሚና እያጤነ ይገኛል። የኢራንን የኒውክለር ጦር መታጠቅ አብስታ የምትጠላው ሀያሉ አሜሪካ ደግሞ በቀጥታ ከእስራኤል ጎን ለመሰለፍ ዳርዳር እያለች ይመስላል። ለነጩ ቤተ መንግስት ቅርበት ካላቸው ሰዎች የወጡ መረጃዎች ይህንኑ ያረጋግጣሉ። ፕሬዚዳንት ትራምፕ ኢራን ፈጽሞ ኒኩለር ሊኖራት አይገባም በሚል ገፍተውበታል። ኢራን በበኩሏ አሜሪካ በሁለቱ ሀገራት መካከል በተቀሰቀሰው ግጭት ውስጥ እጇን ካስገባች ሊጠገን የማይችል ጉዳት እንደሚያጋጥማት ልታውቅ ይገባልም ብለዋል። ሩሲያ በበኩሏ አሜሪካ በእስራኤልና ኢራን ግጭት ውስጥ እንዳትሳተፍ አስጠንቅቃለች። ፕሬዚዳንት ፑቲን በተፈጠረው ግጭት መካከል ሩሲያ የአሸማጋይነት ሚና የመወጣት ፍላጎት እንዳላት ገልጸዋል። ይህም ለእስራኤል ዲፕሎማሲያዊ መፍትሄን የሚያስገኝና የምዕራቡን አለም በኢራን ሞለኩለር መርሃ ግብር ላይ ላለው ስጋት አጋዥ እንደሚሆን አስታውቀዋል። በሺዎች የሚቆጠሩ የቴህራን ነዋሪዎች የእስራኤል የጦር ጀቶች በከተማዋ ያደረሱትን ጥቃት ተከትሎ ከተማዋን ጥለው እየሸሹ መሆናቸው ተገልጿል። እስራኤል የሚሳይል መከላከያና መጥለፊያ መሳሪያዋ እየተሟጠጠ እንደሚገኝ አንድ ሪፖርት አመልክቷል። ዎልስትሪት ጆርናል እንደዘገበው ከሆነ እስራኤል የመከላከያ ጠለፋ መሳሪያዎቿ ዝቅተኛ ደረጃ ላይ እንደሚገኙና ይህም ሀገሪቱ ከኢራን የረዥም ርቀት የፓለስቲክ ሚሳይል የመመታት አቅም ጥቅም ላይ ተጽዕኖ ሊያሳድርባት ይችላል ተብሏል። አንድ ስማቸው እንዲጠቀስ ያልፈለጉ የዩናይትድ ስቴትስ ባለስልጣናት ለጋዜጣው እንደተናገሩት ዋሽንግተን ለወራት የአቅም ችግር እንዳለ ታውቃለች። እናም የእስራኤል መከላከያ በመሬት በባህርና በአየር ላይ እያሳደገች ነው ብለዋል። ዘገባው የእስራኤልን ጦር በጉዳዩ ላይ አስተያየት እንዲሰጥ ቢጠይቅም ፍቃደኛ እንዳልሆነለት ተገልጿል። በቀጠለው የአየር ላይ ውጊያ ሮቡ ረፋድ ላይ የኢራን ሚሳይሎች በማዕከላዊ የእስራኤል አካባቢ የእሳት ቃጠሎ አስከትለዋል። የኢራን ፋርስ የዜና አገልግሎት እንደዘገበው ከታሰቡት ኢላማዎች መካከል አንዱ በሰሜን እስራኤል የሚገኘው የሜሮን አየር ማረፊያ ነው ብሏል። ስፍራው ስለመመታቱ ግን ምንም አይነት ፍንጭ እስካሁን አልተገኘም። በእስራኤል በጦርነት ጊዜ ወታደራዊ የመረጃ ሳንሱር አለ። ሚስጢራዊነት ያላቸው ኢላማዎች ከተመቱ ሚዲያዎች ስለ ጉዳዩ እንዲዘግቡ አይፈቀድላቸውም። ሌላኛው ማክሰኞ ቀደም ብሎ የተመታው የጦር ሰፈር ሄርዛሊያ ነው። በዚህም አካባቢ አውቶቡሶች ተቃጥለው የኢራን መገናኛ ብዙሃን ስፍራውን ወታደራዊ ቦታ ነው እያሉ ይገኛሉ። ትራምፕ የኢራን የምድር ውስጥ የኒኩለር ጣቢያ ኢላማ ያደረገውን የእስራኤል ጥቃት ለመቀላቀል እያሰቡ ያለ ይመስላል። ትራምፕ በዋይት ሀውስ ሲትዌሽን ክፍል ውስጥ ከብሔራዊ ደህንነት ቡድናቸው ጋር በእስራኤል እና በኢራን ግጭት ላይ ውጫዊ ጉዳዮች ላይ ተወያይተዋል። እስራኤል በፎርዶ የሚገኘውን ተቋሟን ጨምሮ የኢራን የኒኩለር ቦታዎች ላይ የምታደርሰው ጥቃት ለመቀላቀል እያሰቡ ነው ሲልም ጉዳዩን የሚያውቁ አምስት ምንጮች ለሲቢኤስ ኒውስ ተናግረዋል። ርዕሰ ጉዳዩ ላይ ውይይት እንደሚደረግም ይጠበቃል ተብሏል። በትራምፕ የቅርብ አማካሪዎች መካከል ሙሉ ስምምነት የለም ሲሉ የ የሲቢኤስ ምንጮች አክለዋል። ትራምፕ ማክሰኞ ዕለት ከእስራኤል ጠቅላይ ሚኒስቴር ቤንጃሚን ኔተንያሁ ጋር መነጋገራቸውም የሚታወቅ ነው። የተወያዩበትም ሆነ የተነጋገሩበት ጉዳይ በተመለከተ የተባለ ነገር የለም። እዚያው የውይይቱ ጠረጴዛ ላይ ግን ምን እንዳለ መገመት እንችላለን ሲሉ ተንታኞች ተደምጠዋል። የአሜሪካው ፕሬዝዳንት በሲቹዌሽን ክፍል ውስጥ ለአንድ ሰዓት ከ20 ደቂቃ ያህል ካሳለፉ በኋላ ከካቢኔያቸው ከፍተኛ ባለስልጣናት ጋር መክረዋል። ከእያንዳንዱ ከፍተኛ ጀነራሎች ጋር እየተገኙም ነበር የኢራን ሰማይን ስለመቆጣጠር ትራምፕ ሲናገሩ እኛ የሚል ቃል የተጠቀሙበት እነዚህ ምልክቶች ናቸው። ትራምፕ እኛ ማለታቸው ጥምረት መኖሩን ያሳያልም ተብሏል። የት እንዳለህ እናውቃለን፣ ግን አንገልህም በማለት ትራምፕ ለካሚኒ የተናገሩት ቃል በግጭት ውስጥ የአሜሪካ ተሳትፎ የሚያመለክት ነው ብለዋል።